የጓደኛሽን ባሏ የገዛላት መኪና እንዳታይ እሱና አላህ ነው የሚያውቁት። የአንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል ያህላል። አብሽር ባለቤቴ በይው። የዱንያን ረሃብ እንችለዋለን የአኺራን እሳት ግን አንችለውም። በይው አብሽር። ዛሬ ብንቸገር ነገ እንሻ አላህ ደግሞ እናገኘዋለን። አብሽር ባለቤቴ በይው። እዚህ አይነት ባል አላህ ሰጦች ነው ደግሞ አረምንቺስታ ነው የምትለው ቺስታ ነው እያሉ የሚያባሩ አሉ አሉ። እና አባረሽ ልትሄጂ ነው? ባሪያ የሚያደርግሽ ባል ነው እንዴ? የምታረጊው ይሄ እኮ ትልቅ ባልሽ ነው። ለባለቤቴም ለልጆቼም ሓላሊ ይዤ እየመጣ ያለ ወንድምሽ፣ የልጆች ሽ አባት አብሽር በዩ በአንቺ አብሽር። በቤቱ ሰኪና፣ በቤቱ ፍቅር። አላህ የሚገርም ያላሰብነው ነገር ይመጣል፣ ደግሞ ይመጣል። ለምዶማ አይመጣው ዱኒያ ትመጣለች እኮ። ግን ሰብር ያስፈልጋል። ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል። እንኳን ያለ በትንሽ ጣላያችሁም። አንዳንዴ መኪና ዘጋብኝ ተብሎ ሁለት ሾፌሮች ሲጣሉ 30 መጣቢያ ላቸው ነው ከሚመስሉት እስቲ ውረድ፣ ልብ ካለ ውረድ፣ አንተ ምን ውረድ ይባባላሉ። እነዚህ ሰዎች ስትጠጋ ተዋውቃላችሁ ብትላችሁ አረ ወላ አላቆም አላቆምንም የሚሉ ዘጋብኝ ብሎ ለሰከ